ከጎብኚዎቹ ጋራ በጣም እየተነጋገረ ነበረና ስልክ ስደዋወል እየሰማች ነው እሷ፣ ተደብቃ እና ብቻ። አሁን እሷ አሰበች፣ እሱ ሲወጣለት፣ ምክንያቱም ሰራተኛ ጋር ደውሏል። አሁን ደግሞ ወደ ናታን ቤት ሲሄድ አሰብ ሰማችሁ፣ ማለት ነው። አሰበች ምክንያቱም ይሄ ሰው እኔን የጎዳኝ ናታንም እየጎዳ ስለሆነ አሁንም ጭራሹን እንዳይጎዳ ብላ ራሷን ማሳወት አደረገች። ድጋሚ ራሷን አሰረች እንደ በፊቱ ማለት ነው፣ እሱ አስሮት እንደሄደ እግሯንም፣ እጇንም፣ አፏንም አይኗንም አሰረች ማለት ነው። እና ግን ብልጥናት እፉዬ ትወጣለች አሁን በዘዴ የናታንም ሳይጎዳ እሷም ሳትጎዳ በዘዴ ከዛ ብ ልትወጣ ነው አሳቧ ማለት ነውና ብቻ ይሄን ሲሰማ ወደ ናታን ቤት ሲሄድ፣ ይሄ ሰው ናታንን ከጎዳስ፣ የሚወደው ሰው ከጎዳስ እንዴት ነው ማቆ ስለ ናታን እዛ ቤት ሄዶ ለመጠየቅ ስልክ ስደውል ሰምታ ነበረና እንደዛ አደረገ አደረገችው ማለት ነውና አሁንም ደግሞ ወደ ቤት ስመለስ፣ መጀመሪያ ናታን ቤት ሄደ። እሷ ደግሞ እራሷን አስራ ምን አድርጋ ሶፋ ስር ተደብቃ ነው የጠበቀችው። ግን ናታን ቤት ሲሄድ በጣም ብዙ መጥፎ ነገር ሰራ ማለት ነው። ይፋት አሁንም ድጋሜ ናታንም መጉዳት አላቆመም ማለት ነው እና ምክንያቱም አሁን ኤፉዬ ስለጠፋች ናታን እጎዳለው ብሎ ሄደ ማለት ነው። እና ሲሄድ ግን ምን አደረገው? ናታን ከቤት ሲያጣ ወደ ቤዛ ክፍል ገብቶ፣ አይ ይሄን ማድረግ አለብኝ ብሎ ውሃውን ጨምሮበት ብርጭቆ ውስጥ መድኃኒት አደረገው ማለት ነው እና ዘን ተኝታ ነበረ። ስትነቃ በቃ ከህይወት ለምዶ ማ ትወጣለኝ እኔ አሁን ደስተኛ ነኝ እንደዚህ እንደዚህ ብሎ ሲጨቀጨቁ ሉሊት ትመጣበታለች። ስትመታ ውሽማሽ ነው ዱሮ ምን ጥርጥሬ ነበረ ትላለች። ግን እንደዛ እያሉ እሷም ህንቺ ይሄንን ውሃ ጠጪ ይላታል። እንግዲህ ከዛ ውሃ ውስጥ ያለ መድኃኒት ነው፣ መድኃኒት ነውና እሷን ይጎዳታል። እርጉዝ ሴት ደሞ አተርፍም እንኳን እርጉዝ ሴት ሌላ ሰው ራሱ መድኃኒት ስጠጣ አይተርፍም። አንዳንዶቹ ነው እንጂ በጣም ልጁን በጣም ይጎዳል ያ መድኃኒቱ ማለት ነውና፣ ብቻ እሷን ግጥም አድርገ ያው ጠጣች። እሱ ወጥቶ ሄደ። ወዲያው ቤዛ ታመመች። ያዙኝ፣ ልቀቁኝ፣ ያዙኝ፣ ልቀቁኛ አለች። ናታንም በዚህ አጋጣሚ ይመጣ ሲመጣ ጊዜ ናታን ልጄ፣ ልጃችን የሆነ ነገር ከሚሆን ቶሎ ብለ ወደ ሀክም ቤት ውሰደኝ፣ ያለችው እሱም ወሰደው ማለት ነው። ምክንያቱም ሩሩ ነው፣ ናታን ሩሩ ነው። ያ ሁሉ ያደረገው በዛ ላይ ጨክኖ ሳይሆን ኤፉዬ አለማጣት ነው። እንደው ንብረት ማጣት ይሻላል፣ በዛው ንብረት ብታጣ ከሰው ሕይወት ይሻላል ብሎ ነው ይሄ ሁሉ ያደረገው እንጂ ሁሉ ወዶ አይደለም። ግን ቢሆንም ቤዛ ላይ መጥፎ ነገር እንዲደርስ አይፈልግም። የቤዛ ንብረት ራሱ እንድሰጥ አይፈልግም ነበር ተገዶ ነው እንጂ ማለት ነው። ምክንያቱም ልቡ ንጹህ ነው። ሰው ልጅ እንዲጎዳ አይፈልግም። ኤፍራታም እንደዛ ብቻ ሐኪም ቤት ሲወስዷት ያልጠበቀችው ነገር ገጠማት። ቤዛ ማለት ነው። ቤዛ አባት በአሁኑ ሰዓት ብቸኛ ሆናለች። አንደኛ እናትና አባት በሞታት ታለች ኤፍራታም እንኳን የለችም። ኤፍራታ ብትኖርም ትጠላዋለች፣ ግን ቢሆንም አሁኑ ጊዜ ይናፍቃታል። ያ ጊዜ ከኒህ ከዚህም በፊትም ብላለች፣ ይሄን የጥላቻ ጊዜ ራሱ ይናፍቅሻል፣ መጣላት እራሱ ይናፍቅሻል ብላ ነበር። ብቻውን ስትሆን ይሄን ቤት የምትይ ይሄ ቤት ባዶ ምንም አይደለም አለች። እውነቱ ነው። ቤቱ እንደውም ትልቅ ባዶ ሲሆን ያስፈራል፣ ውስጡ መቀመጥ ራሱ ያስፈራል። ሰው ውስጥ ከሌለበት ማለት ነው። ቤት የሚያስደስት ሰው ስኖር ነው እና እንደዛ ነው እና በአሁኑ ሰዓት ቤዛ ጎዳና ላይ መውጣት አይቀርም። ምክንያቱም አንደኛ ቤታ ተወረሰ፣ ሁለተኛ እናትና አባት አጣች። እንደገና ደግሞ ናታንም የሷ አይደለም። እንደገና ልጄ ተስፋዬ ነው ልጄ በቃ ነገ ያስነነኛል ብቸገርም ቢያዝንም ብስቅም ልጄ መከታ ይሆንልኛል ብላ ያሰበች እሱም አልተሳካም፣ እና በብዙ ነገር ተሰብራለች። በዛም ማለት ነው ሳሳዝናለች። የምር አንዳንድ ጊዜ የሰው እድል የሰው እድል ከባድ ነው። እሷም ደግሞ ሳታስብ ተራምዳ ተራምዳ ዛሬ ደግሞ እዚህ ውስጥ ወደቀች። ብዙ ጊዜ ሀጣት ሰውራል ስንሰራ ተመልሶ ወደኛ ቤት ይመጣል። ብዙ ነገር ሰርታለች። ይሄ ነገር ከመጀመሪያው ይሄ ልጅ እውነቷን ብታወጣ ይሄ ነገር አይመጣም። ምንም ቢሆን ይፋት ይሄ ልጅ ያንተ ነው ቢቀበልም ባይቀበልም በቃ ብቀበል እሺ፣ ባይቀበል ደግሞ ታሳድጋለች። ምን ይሆናል ልጅ? የበለጠ ነገር የለም እኮ ወንድ ይሄዳል። በቃ ወንድ የፈለገ ሰዓት ይሄዳል። መሄድ ሲፈልግ ወንድ ይሄዳል። ልጅ ግን አይሄድም። ልጅሽ እናቱን ጥስቶ አይሄድም። እና ቤዛ በጣም ብቻ ይሄ እርግዝና ሲፈጠር ያው ይፋት መጥፎ ሰው እንደሆነ ስለምታቅ ያ በዛን ጊዜ ደግሞ አልፈልግሽም ስላላት ወደ ናታን አሳበበችው። አሁን ደግሞ እሱ ማለውንም አልተሳካም። በሰራችው ስህተት ዛሬ ቤዛ ተሰበረች፣ አዘነችና እንደዛ ሆነ። ብቻ ያሳዝናል። ልጇን አታለች በይፋት ምክንያት እና እንደዛ ሆነ አዘነች ማለት ነው። እንትና ምንድነት ጽዮን ቤዛና ገኒ ሲያወሩ ጽዮን የሰማችው ነገር በቃ ስታጽናና ነበረ። ገኒ ይሄንን ያደረገ ናታ ነው ብላ ፈረደችው። ገኒ ግን በጣም ተቀይራለች። አሁን ኤፉየ የጎዳት መሰላትና በጣም በቃ እየፈረደች ነው ናታን ጣምዳዛለች ብቻ አላቅም እሱ በጣም የተጎዳ ነው። ጽዮን ብቻ ነው የምታዘንለት። አለ ጽዮን፣ ሌላ ሰው ምንም የለም። ፉዬም ከሆነች እስር ቤት ነው አለችው። እስርም እስር ቤት እና ብቻ በአሁኑ ሰዓት ናታን በጣም ተጎድቷል። በጣም ያሳዝናል። ማንም ሰው ደግሞ የምረዳው የለም። ለጽዮን ራሱ አውጥቶ አይናገርም የሆነ ነገር ትልቅ ነገር ነው ይሄ ብቻ። ጽዮን ግን ታውቃለች ወንድሙ በጭንቀት በፈተና በመከራ ውስጥ እንዳለ ይታቀዋለች። ባይነግራትም እንኳን ታዝንለታለች። አሁን አወቀች ወንድሙ ማን እንደሆነ፣ ዙሪያ ያሉ ሰዎችም ማን እንደሆነ አውቃለችና ቤዛ እንግዲህ ለ ለገኒ የነገረችው እኔ በመካ መጀመሪያውንም ማን ነው ናታን እንደዚያ ያደርግም ቢያደርግ እንኳን እኔ ይሄ እውነት ብዬ አልቀበልም ማለች ታቃለች። ናታን ይሄ ናይል ጨካኝ ጫካኝ እንዳውልን እንዳልሆነ ታቃለች። ብቻ እንደዛ ነው። ኢማኒ ኢማኒ እሱ ነው ያደረገ አለ ገም ገኒም ድርቅ አለች ናታን ላይ ብቻ በ በጆሮዋ እየሰማች ሲሆን ጽዮን ያልጠበቀች ነገር ነው። እኔ ከመጀመሪያው ናታን ለጥቅም ወይንም ደሞ ለህል ነበር እሱ የቀረብኩት እና ለአባዬ የነገርኩት እና ጽዮን ደግሞ ስለምትረዳኝ ከወንድሙ ጋር ስለምታቀራረበኝ ከጽዮን ጋራ ጓደኛ ሆነን ከዛም ደግሞ ጽዮንም ደግሞ እያሳመነች እምቢ ብለው እንኳን በግድ ታገባታለ፣ ታስደስታታለ ብሎ ብላ ማን ነው ናታንን፣ ታሳምኗለች እና እሱ እሱ ዛሬ ይሄ ደግሞ ከአንድ በታ ከቤዛ ስሰማ በጣም አዘነችው። ጽዮን ምንም የማታውቀው ነገር የለም። ወንድሙ ለወንድሙ የጠቀምኩ መስላት ነው። እና እኔ እሱ ጋራስ የሚሆነው ግን አይደለም። እኔ ግን ለጥቅም ነበረ ወደ ናታን የቀረብኩ፣ ግን አንድ ላይ ስንሆን ወደ ፍቅር ተቀየረብኝ። እኔ በአሁኑ ሰዓት ናታን በጣም አፈቅራለሁ፣ ግን በፊት በመጀመሪያ በፍቅር ሳይሆን በህል ነበረ የቀረቡ ከዛ ለጥቅም ጥቅም ደግሞ የእርግዝ እና የእሱ አባት እንዲሆንላት ፈልጋ ነበረ። አልሆነም አልሆነም። ከመጀመሪያው ትክክል ያልሆነ ነገር መጨረሻውም አያምርም። ይኸው አይታችኋል። መጨረሻውም አላማርም እና ብቻ ይሄን ጽዮን ስትሰማ በጣም አዘነች። ወንድሜን ጎዳውት አለች። መንገድ ላይ ወቅታለች። በቃ አሁን ወደ ቤት እራሷ ልመለስም እያለች ነው። ብቻ ይፋት ወደ ቤት ስመለስ የት ሄደች ብሎ ኤፉ ስፈልግ ስፈልግ እሷ ግን ድምጽ አሰማችና ስፈልጋት ሶፋ ጀርባ ነው ያለችው እና ለምንድን ነው ወደዚህ የተደበቅሽውን፣ እየፈለኩሽ የት ሄደሽ ነበር ስለው ስላት እኔ ርቦኝ ወደዚህ መጣው። ምን ራበኝ አንተ አንተ ርቦ ካታቅም እናቴ የለም ስትለው ስትለው፣ እሱ ደግሞ ብዙ ጊዜ ርቦኛ ቃል ብዙ ጊዜ በጣም ርቦኛ ቃል ጉሮሮ እስከሚደርቅ ድረስ አላት። ና እሱም ግን በጣም የተጎዳ ነው ሕይወቱ በጣም ተጎርቷል። ሲያወራ ያሳዝናል። ግን በዚህ መልክ አልነበረም፣ በዚህ በበቀል መልክ አልነበረም እና ያለፈ አልፏል፣ አይመለስም። አሁን ሰው ላይ በቀል ባረግም በበተው ምን ያመጣል? ምን ታጣት መሸመት እንጂ ምንድን ነው እስኪ፣ አሁን ሰው መግደል፣ ሰው ማጋት፣ ሰው ማስደፈር ይሄ አሁን የሱ የድሮ ማንነትና አይመልስለት። ያ ነገር አልፏል በቃ። እና ይሄ ትክክል አይደለም። ግን ኤፉዬ እያስተማረች ነው። ፈጣሪ ሆ ይሄ ልጅ ልቡ እንዲመለስ እርዳኝ፣ ልቡን፣ እኔ መጥፎ ነገር እንዳላረግ ጠብቀኝ እያለች ትጸልያለች። እውነት ልባም ሴት ናት። ይሄ ሁሉ አድርገው ለሱ ጥሩ ነገር ታስባለች። ይገርማል። እና እኔ ብዙ ጊዜ ርቦኛል። እናቴ በሀያ አንድ አመቷ እኔንን አረገዘች። ያስረገዛት ደግሞ አባቴ። ልክ እርጉዝ መሆኗ ሲያቅ እናቴን ትቷ ተሄደ። አያችሁ ሌላ ምስት እያለው ሌላ ምስት እንደሚያገባ ያውቃል። ግን እችኛው ደግሞ ተጫወተበት። የምር ገርማል። አንዳንድ ወንዶች አንዳንዶቹን ለጫወታ፣ አንዳንዶቹን ለትዳር። ግፍ ነው ይሄ ግፍ ግፍ ነው፣ እና ከዚህ እንዲማሩ ነው ይሄ ድራማም የመጣ። ስንት ብዙ ሰዎች እኮ ልጃቸውን አለ አባት እያሳደጉ ነው። እና እንደዛ ነው እንደዛ ነው፣ ወዶቼ ብዙ ተጎድተዋል። እኔ ያ ጊዜ አባቴ ልክ እናቴ እርጉዝ መሆኗ ሲያቅ ተደበቀ። ለማ ልክ እሱ ሲያገባ ስል እናቴ እርጉዝ የይፋት እናት እርጉዝ መሆኑ ሲያቅ ተደበቀ። ምክንያቱም ሙሽራ ነዋ። ያ ሴት ደግሞ ሀብታም ናት። ያ ሀብታምን ማጣት አይፈልግም፣ ለብር ስል እሷን ማግባት ይፈልጋል። ደሃን ደግሞ ማን ይፈልጋታል? ይገርማል። ግን እኮ ይህች ምድር ደሃን ማን ይፈልጋታል? እርግዝ ብትሆንም ይተዋታል። ችግር የለም። እና ብቻ ከባድ ነውና ይሄ አሁን ያ ጊዜ እናቷ ብትፈልግ ብትፈልግም የይፋት አባት ግን ሞቷል ተባለ ማለት ነው። ታዲያ ስለተደበቀ ለሰው ለእሷ ሞቷል ነው ያሉት። ሰው እና መንገድ ላይ ለመውጣት ተገደናል አሉ። ተገደደ መንገድ ላይ ያው ሰው ስርቦ ምን ያደርጋል? ቤት ከሌል ለምግብ ከሌል ለየት ነው የሚሄዱት። የሚረዳ ሰው የለም። የእሱ ቤተሰብም አታውቅም። እና ብቻ እሷም ለራሷን ቤተሰብ የላት መንገድ ላይ ወጡ ሲወጡ ደግሞ እራብ ቀጣው ይፋትና የይፋት እናት ማለት ነው እና ብቻ መኪና ውስጥ ሆኖ አባቱ ልጁ ስለምን መኪናውን ይዘጋል እና እናቷ ደግሞ ታያለች እንዳልሞተ ያ ጊዜ ተረዳች ማለት ነው ያ ሰው ግን አባቱ ነው የይፋት አባት ነው እና እሱ ሄደ እና ብቻ ለዛ ነው ይሄ በቀልም የናታን ቤተሰብ እና የቤዛ ቤተሰብ ነው ይሄን ሰው የጎዱት። እኔ እንደሚመስለኝ የናታን ቤተሰብ አባት ወይንም የይፋት አባት ሊሆን ይችላል። ለዚህ ይሆናል ይሄ ሁሉ ጭካኔ፣ ይሄ ሁሉ ፈተና፣ ይሄ ሁሉ መከራ ሰዎች ላይ የሚያወጣት ለዛ ነው። በተደጋጋሚ ደግሞ ተደፍረዋል። ተደፍሬ ያለው እያለ ነው ይፋት ለዛ ነው ሰዎች ላይ በቀል እያረገው ሰዎችን፣ ሴቶችን እያስደፈረም ለዛ ነው ማለት ነው። እና የሰውን ቤተሰብ የናታን ቤተሰብ የቀማው የናታን ቤተሰብ የጎዳ ይመስለኛል። እንግዲህ ከየፍራታ ምንም ምንም ከፍራታ ጋር የሚያገናኝ ነገር የለም። ግን ጠላት አንቺ እንዳጋጣሚ ጠላት እጅ ወጥቀሽ ነው እንጂ እኔ ከአንቺ ምንም ችግር የለብኝም። ችግሬ ያለኝ ከሌሎቹ ነው ብሏልና፣ ብቻ እንደዛ ነው። ቤተሰብ በሰሩ ኃጣት ልጆቹ እየተቀጡ ነው። አያችሁ፣ ናታንም ሆነ እፍራታ የምታውቀው ነገር የላቸውም። ይፋት ደግሞ ስለዚህ ቤተሰብ ስለሚያውቅ፣ ይሄ ዛሬ ደግሞ በቀሉን እያወረደ ነው። ውዶች፣ ይሄ አመሰግላለሁ። ደህና ሁኑ ላይ